አሰላሙ አለይኩም ወረህመቱላሂ ወ በረካቱ። ከሰል ይዤ አየሁኝ። ከሰል ያው ምንድነው የሚያመላክተው? አንዳንድ ጊዜ የሀራም ሪዝቅ፣ አንዳንዴ ደግሞ የሀላል ሪዝቅንም ያሳያል። ሪዝቅን ማግኘትን ያመላክታል። ከዚህ በላይ ግን ከሰል ይዞ እያቀጣጠሉም ሊሆን ይችላል፣ ገዝቶም ሊሆን ይችላል። በተለያየ መንገድ ከከሰል ጋር ግንኙነት ያለው ሰው ማለት ምን ማለት ነው? አላህ ይጠብቀንና በኑሮ ላይ ከባድ የሆነ ሀሳብና ጭንቀት እንዳለበት እንደሚገጥመው ወይም አሁን ያለበት ሁኔታ እሱ ላይ እንደሆነ ያሳያል። ይሄ የኑሮ ጉዳይ ከገንዘብ ጋር የተያያዘ ሊሆን ይችላል፣ ከትምህርት ጋርም ማህበራዊ ጉዳይ ሊሆን ይችላል፣ ሀገራዊ ጉዳይ ሊሆን ይችላል። በተለያዩ መንገድ ጭንቀትና ሀሳብ ላይ እንዳለ ማሳያ ነው። እንደዚሁም አላህ ይጠብቃችሁና በትዳር ላይ ሴት ልጅ ያገባች ሴት ልጅ ይህን ካየች ደግሞ ያው ትዳሯ ትንሽ ሙሽኪላ ሊያጋጥመው እንደሚችል የተለያዩ መሻኪሎች ሊኖርበት ሊመጣባት እንደሚችል ማሳያ ነው። ትዳሯ ሊያናጋባት የሚችሉ ነገሮች ማለት ነው። ከወዲሁ ጥንቃቄ ማድረግና ዱአ ማድረግ ያስፈልጋል። አላሁ አለም።